መጽሐፍ ቅዱስ ላይም የመሰናክል ቃል ነው ይላል። አየህ፣ እውነት እኮ ነው። ይህ የእንጨት ጠራቢው የዮሴፍ ልጅ አይደለም? ምን ነው እኮ ሲጀምር። ገና እናቱስ ማርያም አይደለች? ምን ወንድሞቹስ እኛ በአካባቢያችን የምናቃቸው አይደሉምን? አየህ፣ ከዛስ እህቶቹ ሲልና ከታች ተሰናክሉበት ይላል ቃሉ። ራሱ የመሰናክል ቃል ነው። እንዴት የመሰናክል ቃል ነው ሲጀምር ክርስቶስ የእንጨት ጠራቢው ዮሴፍ ልጅ ነው እንዴ ባይሆንም ማ ተሰናከሉበት ይል ይሄን እኮ ሰይጣን አልካደውም ሰይጣን አልካደውም አንተ የህያው የእግዚአብሔር ልጅ ብሎ ሰይጣን ነው ሰይጣን ራሱ ተናግሮታል ይታይ ዲያብሎስ የመሰከረውን ምስክርነት የካደ እኮ ነው ይሄ አሁን የመጣው ትውልድ ማርቆስ ምዕራፍ ስድስት ቁጥር ሶስትን ማየት ትችላላችሁ የማርያም ልጆች ያዕቆብ ዮሳ ዩዳ ሲሞን ልጆች ነበሯት እንዴት ነው አየህ ከተቀበልክ ሁሉንም ነው ማለት ነው፣ የምትቀበል የእንጨት ጠራቢ ዮሴፍ ልጅ ነው ወንድሞቹ የሚለውን ከተቀበልክ ይህንንም ልትቀበል ነው፣ የእግዚአብሔር ልጅነቱን ልትክድ። ምን አይነት የመሰናክል ቃል ነው! ለድንግል ማርያም ያላቸውን ጥላቻ ለመግለጥ አየህ፣ የሄዱበት ርቀት ክርስቶስን ያስክዳቸዋል፣ ያስክዳቸዋል። ወንድሞቹ የሚለውን ከተቀበልክ የእንጨት ጠራቢ ዮሴፍ ልጅ የሚለውን መቀበል አለብህ ነው ልትል ነው። ከዚህ በላይ ክደት አለ። ሰይጣን ያልካደውን አንተ ስትክድ ከሰይጣን ከፋ እኮ እና፣ የመሰናክል ቃል ነው። አረጋዊው ነው እኮ አረጋዊው ዮሴፍ ከቀደመ ሚስቱ የወለዳቸው። እርግጥ ማስተዋል የተነጠቀበት ዘመን ስለሆነ እውነቴ ነው። እኔ አሁን የመጣው ይህ አዲሱ የፕሮቴስታንት እንቅስቃሴ፣ በእውነት እውነቴን ነው እምልህ፣ በቃ መጋረጃ ጥቁር የተጣለበት ጥቁር መጋረጃ የተጣለበት። ትናንትና እኮ አንድ ጸሎት ሰማሁኝ እኔ ስሙን አልጠራውም እዚህ። አባታችን ወይ ጸሎት የከሸፈ ጸሎት ነው አለ። የጌታ የመድኃኔዓለም የኢየሱስ ክርስቶስ ራሱ ያስተማረውን ጸሎት የከሸፈ ጸሎት ነው ከሚልህ ሰው ጋር ምን ታደርጋለህ አንተ?